ያን ጊዜ ጀርመን አለሽበት ሀገር ላይ መጥቼ ማርድሽ እኔ ነኝ። አንቺ ጥምብ እርኩስ ደግ ነው አብይ እኮ አትሽምስ ነው ደግ ነው ሚዲያ ላይ ታጥቀን የወጣ ነው ብቻ እንበቀዋለን። አንቺ ጥምብ ደና ቁርት እያልኩሽ ነው አንቺ ዝሆን ነው የኖር ሰውዬው ችግር የለውም። ይቅርታ አይደል የምፈልጉት? ይቅርታ እያልኩ እኮ ነው። በቪዲዮ ነው የምንፈልገው። በቪዲዮ እንደገና ይቅርታውን በደካማ ይቅርታ አይደለም። ቅድም ነግሬሻለሁ። ምንቲ ውደ ይቅርታ እየጠየኩ ነው። በቃ ይቅርታ አልኩኝ እኮ። ታይቲ በማት ታይቲ ይፈጠር ሚውት አድርጌሻለሁ። አጋምጪኝ ይቅርታ የምጠይቂው እንደዚህ አይደለም። ቤተሰቦችን በቁማቸው ስለገደልኳቸው በህይወት እያሉ ሞተዋል ብዬ ስላሰራው ይቅርታ ጥፋትሽን ሳታሚ በደፈናው ነው። ይቅርታ ነው፣ ይቅርታ እየጠየቅኩ ነው። ማማ ይቅርታ እየጠየቅኩ ነው። ሰው ስላለብኝ ነው። በካችሁ ታረዱኝ። እናንተ ኢትዮጵያ ያደለኖኖኖኖኖኖ ቪዲዮ አብርታሽ፣ ቤተሰቦቼን በቁማቸው ስለቀበርኳቸው ይቅርታ አድርጉልኝ። እሺ ቅርታ እየጠየቅኩ ነው። ተውኝ፣ ወለይ ተውኝ፣ በእናታችሁ ይቅርታ። ሪንቀያል በቃ አለቀ ጨርሶ የለም። አር በልጆችሽ አትበይ። እኔ ምን አገባኝ? እንዳትነት ቪዲዮ አብርተሽ ይኸውልሽ፣ የመጨረሻ ይህ ንቀት ነው። ቪዲዮ አብርተሽ ኒቃሚስት ነኝ ብለሻል። ከእና ኒቃሚሽ ቪዲዮ አብርተሽ ይቅርታ ቤተሰቦቼ ሳይሞቱ ሞተዋል ብዬ ስላስወራሁ ስላስለቀስኳት ይቅርታ ይህንን ቃል ነው እንድትጠቀሚ ይዝብል በባዶ ሜዳ። ይቅርታ ስለምን ጉዳይ ይቅርታ እየጠየቅሽ እንደሆነ ከዛሬ ስድስት ወር በፊት ህዝቡን ብር ስላሰባሰቡልሽ የውሸት ልብሽን ሳያምሽ ሆድሽ ደርቆ ልበድካም ብለሽ ስለበላ። ውሸታም ሰው ይፈለግ ቢባል በባትሪ ጎልታ የምትታየው እሷ ናት። እየመረረሽ ትውጫዋለሽ። ኢማራት ላይ በህግ እንጂ የምኖረው በማንም ቅምጥ ሴቶች የምኖር ሴት አይደለሁም። ሲቀጥል ሰርተሽ ትበያለሽ። አዎ ሰርተሽ ትበያለሽ ሩሄ እን ከዳማ ሆነሽ ትበያለሽ ትበያለሽ ሽንት ቤት ሽንት ታጥብያለሽ ክብር ነው ሽንት ቤት ማጠብ ጀግንነት ነው ወኔ ይጠይቃል ሴትነት ይጠይቃል ሙያ ይጠይቃል ዝቅ ብሎ መስራት ነገ ያስከብራል ሰርተሽ ቢ ከዛ በተረፈ ግን ለአንቺ እና ለባልሽ የሺሻ መሳቢያ ግን ብር እርዱ ብለን ሐራም ነው ገባሽ ሲቀጥር ከኔ ጋር መግጠም ከፈለብሽ ሎኬሽን ነደክልሻለሁ ፈለፊ ነው ምገጥምሽ አንቺ ዘልዛ ላይ ሴጣን አየር ማረፊያ ጠብቂ። አመሰግናለሁ። ፍቅር ባሽ ቦስ። እሺ አሬ ዮና ያለ እስከሚመስል ድረስ ነው። ስለዚህ እኛ አሁን እዚህ ጋር ገብተዋል። ሰዎችን ልንረዳ የምንችለው የመጀመሪያ ነገር ሰዎች እኮ ወደ አንተ ሲመጡ በቃ በጣም የሚያሳዝኑ አሉ። በጣም ለምን አልረዳኋቸውም ብለው ሁል ጊዜ የምትጸጸት ሰዎች አሉ። አንዳንድ ጊዜ ደግሞ እንደዚህ ረድተህ ምን አይነት ቀን ነው የምትልበት ጊዜ አለ። ስለዚህ ለመርዳት እራሱ መጀመሪያ ስብዕና ያስፈልጋል። ለመርዳት ተውና ለማስረዳት አሁን እኔ ሰውን ላስረዳ ብል እኔ መጀመሪያ ክብር ሊኖረኝ ይገባል፣ ስብዕና ሊኖረኝ ይገባል፣ ጥሩ አመለካከት ሊኖረኝ ይገባል። እንኳን ለመረዳት ስለዚህ እንደነዚህ አይነት ሰዎች ጋር እኛ ጊዜያችንን እናጠፋው? ምንድን ነው አሁንም፣ እኔ ፍቄ ሳልነግርህ የማላልፈው ነገር ማንኛውም ሰው ማንኛውም ሰው በዚህ በቲክቶክ ደረጃ በተአምር እሷ የገንዘብ እርዳታ አይደረግላትም። ማንም ቤት ተከፍቶ የገንዘብ እርዳታ አይደረግላትም። እንደዛ ከተደረገ እየተጭበረበርን ነው፣ እየተበላን ነው። ማህበረሰቡ እንዳይሰራ እውቀት እየተፈጠረ አሳዛኝ ነገር እየተነገረ እያስለቀስን ብዙ አይነት ነገሮች እያመጣ የምንረዳው እኛ ስለሆነን ስራችንን እንስራበት። ስለዚህ ማንም ቤት አትገባም፣ አትረዳም። የመጨረሻው ሚን ፖይንት ይሄ ነው ከኔ። ከዛ ውጭ ግን እንደዚህ እየገባች ማንንም ጄጅ የምታደረግ የምትሳደብ ከሆነ ደግሞ ይሄ በጣም ነውር ነው። ፍቄ በጣም ኖር ነው። ቤቱ ክብር አለው፣ ስርዓት አለው። እዚህ ጋር የተሰበሰብነው ሰዎች ነን። እኛ እንደውም ከላይ ሆነን መናገር ቻለን። ከታችሁ መናገር የሚፈልግ ውስጡ በጣም ድብን ያለ ብዙ ሰው አለ። ስለዚህ ከዚህ በላይ መነጋገርም አያስፈልግም። ፍቄ አንድ ሰው ለመረዳት እኮ ምንም ችግር የለውም። ዝቅም ከፍም ትላለህ። ግን በዚህ አይነት ስብዕና ማንንም መርዳት አንችልም፣ አንረዳም። ይስሩ ፍቄ ይስሩ፣ መስራትን ይልመዱ። እንዴ! እያረገዙ ነው? አሁን እየተበጠበጥን ያለ ነው እያረገዙና እየወለዱ ያሉ ሰዎች ላይ ብቻና ብቻ ነው። ሰዎች እኮ ሕይወታቸውን መምራት ይፈልጋሉ፣ ግን አልሳካላቸው ብሎ ነው ሳይፈልጉ ይወጣሉ፣ ይወልዳሉ፣ ያረግዛሉ። እንደዚህ እያደረግሽ ከሰው ብር እየሰረቅ እየወሰርሽ እንደዚህ አይነት ነገር እያደረግሽ ብዙ ልጆች ችግር ውስጥ እንዳሉ ነው አሁን እየሰማ ያለሁት። ስለዚህ መናገር ያለብሽ ሀቅና ሀቁ ስለሆነ ብቻ ነው ያለበለዛ ቃል ለሰማይ ለምድር፣ እዚች ሀገር በተአምር አትቀመጭም፣ ዋጋም ትከፍያለሽ። ስለዚህ አሁን የገባሽበት ነገር በምን ጉዳይ እንደሆነ ተናገሪ። ቀስ ብለሽ ተረጋግተሽ ተናገሪ። እኔ እኔ ምንም ንብረት የለኝም፣ ንብረት የለኝም እኔ የዳሃር እችልኝ። ትራንስፈር የሚያደርገችልኝም እህቴ ነች። እህቴ መቅረብ ትችላለች። በመጀመሪያ ደግሞ አርባ አምስት ሺህ ብር መክፈል አለብሽ። ብሩ የሚያስከፍል ፋይናንስ ነው የሚለኝ እውነት ለምናገር ለፋይናንስ ነው የሚለው አለኝ ግን አንተ ጉዞዬ 666 ነው ስለው አይ አይደለም የብድር ብር ነው አንቺ እንድታድጊ አንቺ እንድትለወጪ ነው ምናምን አለኝ። ሲለኝ እሺ፣ በ1300 ብር ያስጨምርሻል ያስከፍልሻል አለኝ። ከዛ ወሬትም አልጠረጠርኩም። እሺ፣ ጠብቂ፣ ከ30 ደቂቃ በኋላ ይገባልሻል፣ ጠብቂ አለኝ። ጠበኩት። ስጠብቆ አይመልስልኝም። እንዴት ነው ምናምን ስለው ማለት ነው መጨረሻ ላይ ዋናቸው ማናጀራቸው የዛ ዋና ማናጀሩ ምናምን መቶ ሺህ ብር ማስገባታል ወይ ሰው አምጪ አባል የሆነ ሰው ስትሆኑ አባል የሆነ ሰው አምጪ ወይ ካላመጣሽ መቶ ሺህ ብር ዶልቻለኝ። መቶ ሺህ ብር አስገቢ ከዛም በኋላ እኛ በምንሰጥሽ ላይ ላይፍ ስራ ትሰሪያለሽ። ያ መቶ ሺህ ብርሽም ከሁለት ወር ከሶስት ወር በኋላ ይመለሳል። መቶ ሺህ ብር አስገቢና ይሄ ሁሉ ጠቅላላ ብርሽ ይገባልሻል ሲለኝ፣ መጨረሻ ላይ እንዴ እንዴ እንደዚህ ሆነ ብዬ ራሴ ጠይኳል። መጨረሻ ላይ አረ እንደዚህ ያሉ ብዬ ሁሉም ግልጽ አድርጌ ነገርኳል። ሳያው እንዳለ የተበደርነው ከሰው ብር ነው ትለወጫለሽ የምታድጊበት ብር ነው ትለወጪበት ሲለኝ ገባሁበት። እና አንቺ ቤተሰቦችሽ መሬት ምናምን አላቸው ሲለኝ፣ አዎ መሬት አላቸው፣ ግን ማዘር የምትኖረ የቀበሌ ቤት ነው። አክስቴም የራሱ ሁሉ ቤት አላቸው መሬት ያላቸው ናቸው። ኢቭን ማዘር የኔ ቤት ቀበሌ ቤት ብትኖርም የራሱ እንደውሱ ያለው ሰው ነው እኔ ነኝ የማስተዳድረው ኢቨን ሁሉም ማሟላው እኔ ነኝ የማደርግላት እኔ ነኝ ዛሬም መታብጥጥ ምታሟላው ማን ነሽ ብላችሁ ጥዝ ዝብዝብ አርገው ይናገራሉ ሁሉን ያውቃሉ እና አትከፊ 100 ሺህ ብርና ዋስ ይዘሽ ብሩሽን አትወስጂም ወይ ለማለት ነው አሁን ቅድም ኢቨን የደወለልኝ ማን ብሩ ብሩሽ ይገባል ጨምሬ እስኮን ነው የወለዱ ከፍላለው ያልኩት እንጂ አሁን ይሄ በውስጥ የተላከው ነገሮች ምናምን ጠቅላላ ኢቨን የዛሬ ሁለት ዓመት ያለፈ ታሪክ ነው የዛን ሰዓትም በስተት የተለቀቀ ነገር ነው ሁሉ ነገር ማንም ሰው ያውቃል፣ ሶሻል ሚዲያ ያውቃል። አሉ ቢያውቁም ችግር የለም። እኔ እኮ እንደዚህ አይኔን አፍጥቼ መጥቼ ሚዲያ ላይ አልቀርብም። ይሄ ነው፣ በራሴ ምክንያት ነው። ግን ይሄ የተለያየ ነገር ነው ወታሉ። እኔን የተጎደው እኔን እንያለቀስኩ አይደል። ይሄን እንደው እኛም አልቅሰን አላብረን። ቤተሰቦችሽ ሞተዋል ወይስ በህይወት አሉ? አጭር ነው ጥያቄ።

ግን ሁላችሁም እዚህ ጋር ዙሪያው ምን ያላችሁ ማለት ነው? ለእኔ ይሄን ያክል ጥላቻ ይሄን ያክል እንትን አረ ወሬ አንተስም በፋሪዝም በይ፣ ቆይቶ ሌላ ነገር እንዳታውሪ ስለነሱ ጥላቻ ምናምን እንዳታውሪ። በቃ ቤተሰቦቼ ሰቦቼ በህይወት እያሉ ስለገደልኳቸው ይቅርታ አድርጉልኝ ብለሽ ጉዳዩን እንደመዝጋት ያንን ለመሸፈን እናንተ ጥላቻ ምናምን አትበይ። በቃ አሁን አፍ የለሽም እንደዛ ምትይበት ማሬ አው እሱ ሊከሰኛለው በምን ምክንያት ነው ሊከሰኛሉ? ይሄን ነገር ነው አንቺ ለሱ ስለ ራስሽ አውሪ ስለ ራሱ መጀመሪያ እቺ ሴትዮ ሚስት ናት አይደለችም አሐዋ ያጎት ምስተናት አው እሺ አሁን አንቺ ምን ታደርጊ ሰላም እንዴት ነሽ አንቺ ሚውት አድርጊ ማሪ እንዴት ነሽ ሰላምኝ አልহামዱሊላህ እንዴት ነሽ አልহামዱሊላህ ኛም ደናነን ረውዳ ሩቅያ ሀዋ 3 ስም ነ ያላት እኛ በ3 ስም ነው مناቃት የአንቺ ያጎቷ ምስተሞንሽን አምናለች ሁለት ስም አጣለ አዎ አውሪ እንኳን የእኛ ነው እንጂ እረውጧ እና ሩቅያ ኦኬ፣ በጣም ጥሩ እሺ እሺ አዎ፣ ይኸው አለ፣ አልሐምዱሊላህ። እሷ ሞቶ ሞቷል ስላለች አንድ ቤት ነበር አለች። እሺ ያ የ- ወንድም መኖራቸውን አሁን ይቅርታ አድርጎልኝ፣ ቤተሰቦቼ በሕይወት አሉ ብላለች። በሕይወት መኖራቸውን አንቺ ታውቂያለሽ? ታውቃለሁ። እንደ ያኔ እኔ እኮ ነኝ ስልክ የሰጠሁሽ ያ ያቀባበልኩ እኔ አይደለሁ። ኦኬ አለ